ኦኬ ለምንድነው? ሞክር ሞክሪ ሞክሩ የሚለው ትራይ ማለት ዩ የሚል ነገር አለ በውስጡ። ዩ ማለት ምን ማለት ነው? አንተ አንቺ እናንተ ነው። ራይት ትራይ ማ እናንተ ሞክር ትራይ ማ እናንተ ላይክ ይህ ነገር ይሰጠናል። እና ትራይ ማለት ሞክር ከሆነ ወደ ኔጌቲቭ ፎርም ስንቀይረው ሁሉም ቃል ላይ ትራይ አለ። እናንተ መጨረሻ ትሞክራላችሁ። ስለዚህ የምንበለው ዶንት ትራይ። እስኪ ብዙ ጊዜ አክሰንቷን ስናገር እችን ቃል ከማንበወል አለ። ዶንት ትራይ እስኪ ዶንት ትራይ እንዳትሞክር ስንል ማለት ነው። ዶንት ትራይ ስንል እንዳንሞክር ነው። እዚህ ጋር ዩን እናስገባት እስኪ ዶንቹ ትራይ። እስኪ ዶንቹ ትራይ ዶንቹ ትራይ ማለት አትሞክርም እንዴ አትሞክርም እንዴ ስንል እስኪ አብረን ብለው፣ ዶንቹ ትራይ አትሞክርም እንዴ ስንል እንጠቀማታለን። እዚህ ጋር ያው ምንም የተቀየረ ነገር የለችውም። እዚህ ጋር ትራይ ነበረች፣ እዚህ ጋር ዶንት ትራይ፣ እዚህ ጋር ደግሞ ዶንች ዩ። ይገባሽ መዋል ላይ እዚህ ደግሞ ዋይ የተጨመረባት ሮይ እያስረዘም ነው እየሄድ ነው ማለት ነው። why don't you try እስኪ why don't you try ለምን አትሞክርም ስንል why don't you try ነው የምንጠቀመው ማለት ነው። why don't you try ካልን ለምን አትሞክርም ጂ ያለንበት ምክንያት t plus u ስለሆነች ነው። right why don't you try okay እስካሁን ያወራነው present ስለሆኑ ነገሮች ነው። because ዱ መስራት ማድረግ እንደማለት ነው አይደለ? so present የሆነ ነገር ነው። ከዚህ ጋር ስንመጣ ደግሞ ዲድ የሚለው የማን ፓስት ነው? የዱ ፓስት ነው። ዲድ ከሆነ ያለፈ ነገር ነው፣ አሁን እየተደረገ አይደለም እንዴ ስትል ነው። ሶ ዲድ ዩ ትራይ ራይት። ዲ አለች ዩ አላት ስለ ስናነብ ምን ብለን እናነብዋለን? እስኪ አብረና ንብ። ዲድ ዩ ትራይ እስኪ። ዋን ቱ ስሪ። ዲድ ዩ ትራይ። ዲድ ዩ ትራይ ሞከርክ እንዴ ራይት። ያን ድርጊት ምን አርጓል? ኦል ሬዲ ሀፕን አርጓል እዚህ በፊት እና ሞከርክ እንዴ እስኪ ዲጁ ትራይ ሞከርክ እንዴ? ዲጁ ድሪንክ ጠጣህ እንዴ? ዲጁ ኤት በላክ እንዴ? ሶ ልክ እንደዛ እያደረግን ፕራክቲስ እናደርጋለን ማለት ነው። አንዷን ቦታ ላይ መቀየር ነው። ኦኬ ወደ ስትኛቱ እንሂድ። እዚህም በተመሳሳይ ትያለች፣ ፕላስ ዩ መጣች። ስለዚህ ዲንት ዲንት ዩ ዲንት ዩ ትራይ ዲንት ዩ ትራይ እስኪ ዲንት ዩ ትራይ የዚህች ኔጌቲቭ ፎርም ማነች? ዲጂንት አይደለ? የዲድ ኔጌቲቭ ፎርም ናት። መጨመር ስለሆነ ዲንትዩ ትራይ ማለት እዚህኛው ሞከርክ እንዴ አይደለ? እዚኛውስ አልሞከርክም እንዴ ስንል ምንድን ነው የምንለው? ዲን ትራይ አልሞከርክም እንዴ? ዲንትዩ ትራይ። ኦኬ ውርበው ዲስ ዋን ካን እዚህ ጋር ክናይ ትራይ እስኪ። ካናይ ሳይሆን ክናይ ትራይ። አንድ ላይ እናድርገው እስኪ ሁለቱን አንድ ላይ ክናይ ክናይ ትራይ እስኪ ክናይ ትራይ አብረን እንበለው፣ ክናይ ትራይ ልክ እንደዛ ነው ስንጠራውና፣ ምንድን ነው ፖሲቢሊቲ የሚጠይቅ ነገር ነው። ችግር የለውም። የሆነ ነገር ማድረግ እችላለሁ ስንል ሜይ አይ ትራይ፣ ክናይ ትራይ፣ ይቻላል። ሜይ ከሚን፣ ክናይ ከሚን። መግባት እችላለሁ ስንል ሜይ ከሚን፣ ክናይ ከኒን፣ ይቻላል። መውጣት እችላለሁ ሜይ አይ ሊቪን፣ ሜይ አይ ሊቪን፣ ክናይ ሊቪን። ራሴን ማስተዋወቅ እችላለሁ ሜይ አይ ኢንትሮዲውስ ማይሰልፍ

ል ዩ ትራይ ዊል ምንድን ነው ለወደፊቱ የሚሆን ነገር ነው አይደል ሶ ትሞክራለክ እንዴ ስንል ዛሬ ሆነን ለወደፊቱ ስንጠይቅ ትሞክራለህ እንዴ ዊል ዩ ትራይ ትበላለ እንዴ ዊል ዩ ኤት ትጠጣለ እንዴ ዊል ዩ ድሪንክ ትሄዳለ እንዴ ዊል ዩ ጎ ትመጣለክ እንዴ ዊል ዩ ካም ሶ ዊል ዩ ትራይ ነው የምንለው ወ አ ስ የዚህ ነጌቲቭ ፎርም ነው ዊል ኖት ዌል ኖት የሚለውን ወደ ማን መቀየር ይቻላል? ዌል ኖት የሚለውን ወንቺ። ዩ ራይት እስኪ እናንብባት። ቲ ፕላስ ዩ ሆነች ማለት ነው። ቲ ፕላስ ዩ ይህ ሁለቱ ወደ ማን ተቀየረ? ወደ ስች። ስለዚህ ወን ትራይ ወን ትራይ አትሞክርም እንዴ ራይት። ነገ ሪፎርም ስናደርገው እስኪ ንብለው ወን ትራይ እንጠቀማታለን ማለት ነው። ኤቨሪዋን ፑት ኦን ዩር ማይንድ ዘ ወርድስ ዋት አይም ቶኪንግ አባውት ዩር ራይት ናው ቬሪ ሌት አስ ሙቭ ፎር ዘ ኔክስት ዋን ሌት አስ ጌት ስታርት አገይን ዘ ወርድስ ዊች ኢዝ ቤተር ፎር አስ ራይት እነዚህ ደግሞ እስካሁን ካልኳቸው ትንሽ ለየት የሚሉ ቤዚክ የሆኑ ነገሮች ናቸው። በደንብ አዳምጡኝ። ራይት ሶ መጀመሪያው ላይ ስንጀምር እነዚህ አክቲቭ ወርዶች ናቸው። ራይት ፕሮናን ኦብጀክቲቭ የሚባሉት እና አይ ማለት በትርጉም አይደለም የሚለያዩት፣ ባገባብ ነው የሚለያዩት አይ የሚለው ወደ ማን ነው የሚቀየረው? ወደ ሚ ይቀየራል። እኔ ማለት ነው አይደል። ሺ ወደ ሀር ይቀየራል ራይት። ሂ የሚለው ወደ ሂም ይቀየራል። ዘ የሚለው ወደ ዘም ራይት፣ ዘም፣ ወይ የሚለው ወደ አስ ይቀየራል። ሶ እነዚህ ቃላቶች በንግግር ልዩነታቸው የት ነው ከተባለ፣ ለምሳሌ እዚህ ጋር ለምሳሌ አንድ ቃል እናምጣለን። ለሚ ስንል የሆነ ነገር በድርጊት የምንገልጸው ነገር በተግባር ስንገልጽ ለሚ ነው የምንለው አይደል ለምሳሌ ለሚ አይ አይባልም ቢከዝ እነዚህ ፓሲቭ ወርዶች ናቸው እነዚህ አክቲቭ ናቸው አክቲቭ ወርዶች መጀመሪያ ላይ ነው መምጣት የሚችሉት መጨረሻ ላይ መምጣት የሚችሉት ደግሞ ፓሲቭ ወርዶች ናቸው ያ ማለት አይ እኔ ነው አይደል ሚ ወደሚለው ተቀይሮ ሺ እሷ ነው ወደ ሄር ተቀይሮ ሂ እሱ ነው ወደ ሂም ተቀይሮ ዘይ እነርሱ ነው ወደ ዘይም ተቀይሮ ወይኛ ነው ወደ አስ ተቀይሮ አክቲቭ ወይሶች ወደ ፓሲቭ ተቀይሮ ነው እዚህ ጋር የምናገኛቸው እና ሌራስ ሜክ ፕራክቲሱ ቱጌር እስኪ አንዴ አብረን ፕራክቲስ እና ለሚ መሞከር ምን ይባላል? ናያልኳችሁ ትራይ ራይት ለሚ ትራይ እስኪ እኔ ልሞክር ለሚ ትራይ አንዴ ልሞክር ለሚ ትራይ ዋንስ የተሻለውን ነገር ልሞክር ለሚ ትራይ ማይ ቤስት ለሚ ትራይ ማይ ቤስት። ራይት። ኦኬ። ልብላ ለሚ ኢት፣ ልጠጣ ለሚ ድሪንክ፣ ልሄድ ለሚ ጎ፣ ልምጣ ለሚ ካም፣ ላንብብ ለሚ ሬድ፣ ልጻፍ ለሚ ራይት። ሶ ለሚ ማለት የሆነ ነገር ማድረግ ነው። ወደ ትራይ ስንመለስ ለሚ ትራይ ማይ በስት ራይት። ለሚ ትራይ ማይ በስት የተሻለውን ነገር ሁሉ ልሞክር ስትሉ ነው። በስት ያልነበት ምክንያት አንድ የአክሰንት ህግ አለ። ለምሳሌ እዚህ ጋር። ዘም እያል ነበረ እና ቴች ሳውንድ ያላቸው ወደ አክሰንታቸው እንዳለ አይደለም። ለምሳሌ ፋዘር የሚለው ፋዘር፣ ማዘር፣ ማዘር፣ ብራዘር፣ ብራዘር፣ ቱጌዘር፣ ቱጌዘር፣ አዘር፣ አዘር፣ አናዘር፣ አናዘር፣ ዘም፣ ዘም። ራይት ዳት ዘ ወርድስ ዊል ጀስት ኮ ላይክ ምላሳችሁ ላይ ነው ፋዘር፣ ማዘር፣ ቱጌዘር፣ አናዘር ቦተር አር፣ በጣም ብዙ ቃላቶች አሉ ቴች ያለው እና ባለፈው ቪዲዮ ላይ ሰርተናል ተመልሳችሁ ማየት ትችላላችሁ። እንደዚህ አይነት ነገር አለው። ራይት፣ ወደ ሁለተኛው ሞቭ እና ሌራስ ሌትስ ሌትስ አስ ምንድ ነው እኛ አይደል አንድ ላይ ስናረገው ራይት፣ ኤክስክሉሲቭ ስናደርገው ስናረገው ሌትሚ ከሆነ እኔ ብቻ ነው ራይት፣ ልሞክር ማን እኔ። ሌትስ ትራይ እንሞክር። ሌትስ ትራይ አወር ቤስት የተሻለውን ነገር እናድር። ሌትስ ኤት እንብላ። ሌትስ ድሪንክ እንጠጣ። ሌትስ ካም እንምጣ። ሌትስ ራይት እንጻፍ። ሌትስ ሬድ እናንብብ። በጣም ብዙ ነገር አለው። እነማን እኛ ዘም ዘም ምንድን ነው የዘይ ነው አይደለ? ሶ እነርሱ ማለት ነው። እስኪ ይሄ ሂዱ ሌት ዘም ጎ የብሉ ሌት ዘም ኤት፣ ይጠጡ ሌት ዘም ድሪንክ፣ ይጻፉ ሌት ዘም ራይት፣ የአንብቡ ሌት ዘም ሬድ። ሶ እነማን እነርሱ ወደማን ተቀየረ ማለት ነው ዘይ የሚለው? ወደ ዘይም ተቀየረ ማለት ነው። ሌት ሄር ሄር ሄር ምንድን ነው እሺ የሚለው ወደ ማን የተቀየረው? ወደ ሄር። ስለዚህ እስኪ ታንብብ፣ ሌት ሄር ሪድ። ትጻፍ፣ ሌት ሄር ራይት። ትጸሊ፣ ሌት ሄር ፕራይ። ራይት ታንብብ፣ ሌት ሄር ሪድ። ትብላ፣ ሌት ሄር ኤት። ትጠጣ፣ ሌት ሄር ድሪንክ። ሶ ሄር ወደ ማን የተቀየረው? እሺ የሚለው ወደ ሄር ነው የተቀየረው ማለት ነው። የመጨረሻው ሂም ስለሚል ቃል ነው። ራይት ሂም ምንድን ነው? እሱ እንደ ማለት ነው ሂ ወደ ሂም ነው የተቀየረው። እስኪ ይጸልይ፣ ሌት ሂም ፕራይ። ራይት ይጻፍ፣ ሌት ሂም ራይት። ያንብብ፣ ሌት ሂም ሬድ። ይብላ፣ ሌት ሂም ኤት። ይጠጣ፣ ሌት ሂም ድሪንክ። ይሂድ፣ ሌት ሂም ጎ። ይምጣ፣ ሌት ሂም ካም። ሶ እንደዚህ አይነት ቃላቶችን በአጭር ጊዜ ታገኛላችሁ ማለት ነው። አይ ቲንክ ሶ። ሁሉም ነገሮች ግልጽ ናቸው። በጣም እኛ የጀመር ነው ዛሬ በሌት ነው ትርጉም ምን ማለት ነው? ሞክር ሞክሪ፣ ሞክሩ እንደም ማለት ነው። እኛ እኔ በሌት ጀምር ያለው ዛሬ እስኪ እናንተ ለራሳችሁ አሳይመንት ይሁና፣ በኢት ጀምሩ ራይት፣ በድሪንክ፣ በራይት፣ በፕላይ በጣም በብዙ ነገሮች ትሞክሩና በዚህ ሴንቴንስ መሰረት እራሳችሁን ታስገባላችሁ።